በህዳር አንድ ቀን የሚነበብ የሚጸለይ የመላእክት አለቃ የቅዱስ ራጉኤል ድርሳን ይህ ነው። ቅዱስ ራጉኤል ጸሎቱና በረከቱ በአገራችን በኢትዮጵያ በህዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ከእግዚአብሔር የጌትነቱ አዳራሽ ይገባና የወጣ ዘንድ ባለሟልነትና ሙሉ ስልጣን ያለው እንደዚሁም ከሱራፌልና ከኪሩቤል ጋር ከፈጣሪያቸው የከፈጣሪ የጌትነት ዙፋን ፊት የሚቆም የመላእክት አለቃ ይህ ቅዱስ ራጉኤል ነው። ስለዚህም ነገር ሄኖክ ይህን አዳራሽ መላእክት ከበው እየዞሩ ሳለ መላእክት ለተመረጡ ወገኖችና ለጻርቃኖች ቦታ ያደላድላሉ ዘንድ ያደላድሉ ዘንድ ሜትር ይዘው በሚለኩበት በሰሜናዊ ምስራቅና በምዕራብ መካከል ባለው በሁለቱ መካከል አስቀመጠኝ ብሎ ተናገረ ከዚያም ከዓለም ወገን የሆኑ በዚያ ቦታ የሚኖሩ የቀደሙ ቅዱሳን አባቶችን ተመለከትኩ። እነሆ መንፈሴ ወይም ሰውነቴ ወደ ላይ ወደ ሰማይ አርጋ በዚያ ከተገኘች በኋላ እንዲሆነ ከመላእክት ወገን በእሳቱ ፍም ላይ እየተራመዱ ሲሄዱ ተመለከትኩ። የክብር ባለቤት ጌታቸው ልክ እንደ በረዶ የነጣ ጻዳ የብርሃን ልብስ ፊታቸውን አጎናጽፏቸዋል። ዳግመኛም ሁለት የእሳት አፍላጋት አየው። የዚህም የእሳት ብርሃን እንደ ሰማያዊ እንቁ ይምቦገቦጋል። ከዚህም የተነሳ በእግዚአብሔር ፊት በግንባሬ ፍግም ብዬ ወደቁ። ከመላእክት አለቆች አንዱ የሆነ ቅዱስ ራጉኤል ቀኝ እጄን ያዘኝ ይዞም የማይመረመር ስውር ምስጢር ወዳለበት ቦታ አደረሰኝ። ልዩ ስውር የሆነ የሰማይን ዳርቻ ምስጢርና የከዋክብትንና የብርሃናትንም መዛግብት ሁሉ አሳየኝ። የቅዱሳንንም የተዘጋጀላቸውን የክብር መገኛ ተመለከትኩ። ይህንንም መንፈሴ በምስጢር ያዘው። ዳግመኛም ሄኖክ እንዲህ አለ፣ ከሰማይ በላይ ካሉ ሰማያት ደረስኩ። በዚያም በብርሃኑ መካከል የውርጭና በበረድ ሕብር በመሰለ ሕንፃ የተሰራ አዳራሽን ተመለከትኩ። በእነዚህም ድንጋዮች መካከል የሕያው ልሳናት አሉ። መንፈሴ ይህን በእሳት የተከበበ ቤት ዙሪያውን ተመለከተች። ሱራፌልና ኪሩቤል ራጉኤልም ዙሪያውን ከበውታል። እነርሱም እንቅልፍ ሳይኖርባቸው የጌትነቱን ዙፋን ይጠብቃሉ። ዳግመኛም በብዙ ሚሊዮን የሚቆጠሩ ስፍር ቁጥር የሌላቸው እልፍ አላፋት መላእክት ይህን ቤት ከበውት ተመለከትኩ አለ። እንግዲህ ሄኖክ ከሱራፌልና ከኪሩቤል ጋር ያየው የመላእክት አለቃ ቅዱስ ራጉኤል ይህ ነው። በፍጹም ደስታ ደስ እያለው ለነዳያን ምጽዋት በመስጠት በዓሉን የሚያከብር ክርስቲያንን ሁሉ የተመሰገነ ነው። በሊቀ መልአክ ቅዱስ ራጉኤል ስም ለነዳያን ምጽዋት የሚያደርግ ሁሉ ነቀዝ የማያበላሸው፣ ትል የማያጠፋው፣ ሌቦች ቆፍረው የማያገኙት ሰማያዊ መዝገብ በዚያ ይዘጋጅለታል። ወደ ቤተ ክርስቲያን ማልዶ ገስግሶ በመሄድና ጸሎት በማድረስ የመላእክት አለቃ የቅዱስ ራጉኤልንም በዓል የሚያከብር ክርስቲያን ሁሉ የተመሰገነ ነው። መስዋዕት በመሰዋት መባ በማቅረብ የታላቁን የካህናት አለቃ የኢየሱስ ክርስቶስን ክቡር ደሙን ቅዱስ ስጋውን በመቀበል የሊቀ መላእክት የቅዱስ ራጉኤልንም በዓል የሚያከብር ክርስቲያን የተባረከ የተመሰገነ ነው፣ በዚህ ዓለም ከሰይጣን መከራ ከኮያናጋን ተንኮል ይድናልና ይልቁንም በዚህ ዓለም በሚመጣውም ዓለም ክፍሉ ወይም መኖሪያው ከደጋጎች እና ከተመረጡ ጋር ይሆናል ለዘላለሙ አሜን። እንግዲህ ሐዋርያት የሰበሰቧት የአንዲት ቤተ ክርስቲያን ማህበር ወይም አባል የሆን እኛ ሁላችን ክፍላችን ከክብር ባለቤት ጋር አይሆንልን ዘንድ ጨለማ በማይጋርደው በብርሃን አዳራሽ የምትኖሩ እናንተ የመላእክት ማህበር ሁላችሁ ለምኑልን እያል እማልዳቸው ዘንድ ይገባል። ሩዌም የተባለ የሰውን ስጋ በመልበስ ስለ እኛ ነፍሱን ለሞት አሳልፎ የሰጠ የቀደሙትና ለኋለኞች በልዩ ትንሣኤው ከኃጢአት ባርነትም ነፃ ያወጣን እርሱ ጌታችን ኢየሱስ ክርስቶስ ነው። ከዘመናት በፊት የነበረ የክብርን ባለቤት ከአባቱ ጋር በታላቅ በታላቅ ጌትነት ሄኖክ አየው። ዳግመኛም ሄኖክ ስለ እርሱና ስለ አባቱም የእግዚአብሔር ስሙ የተባረከ ይሁን። እነሆ መንፈስ በፊቴ በፊቱ እንደ ውሃ ጎርፍ ይወርዳልና የማያልፍ የማያልቅ የጌትነት ክብርም የባህሪ ገንዘብ ነው ለዘላለሙ አለ። በስውር ወይም በምስጢር የሚሆኑትን የጽርቅና የአመፃን ስራም ሁሉ ለመመርመር ስልጣን አለውና በክብር ባለቤት ፊት መቆም አይቻልም። የጌትነቱ ክብር ግን ለዘላለሙ ለዘላለም ነው። ኃይሉም ለልጅ ልጅ ነው። የጥበብ መንፈስ ከእርሱ ዘንድ ነው። የብልህነት የአሰዋይነትን መንፈስ ከእርሱ ዘንድ ነው። የኃይልና የእውቀት ትምህርት መንፈስም ከእርሱ ዘንድ ነው። በጽርቅ ላረፉ የእረፍት መንፈስ ከእርሱ ዘንድ ነው። እርሱ በስውርና በምስጢር ይናገራል ያደርጋልም። ነገር ግን በፊቱ ይህን አደረግህ ብሎ የሚቃወመው የለም። እርሱ በአባቱ ዘንድ የተወደደ ስለሆነና አምላክ እንደመሆኑ መጠን እንደፈቀደ እንደወደደም ይሰራል። ዳግመኛም ሄኖክ ህሩይ ስለተባለ ስለ ጌታችንና ስለ እና ስለ አምላካችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ እንዲህ አለ። ጌታ ሰው ከመሆኑ አስቀድሞ ካሉት ዘመናት በፊት ወይም ዓለም ከማለም ከመፈጠሩ አስቀድሞ በጌትነቱ ዙፋን ላይ ተቀምጦ ይመሰገናል ልዩ ልዩ ጥበባትም ሁሉ ከባህሪው ይፈልቃሉ፣ ይመነጫሉ። እርሱ የመናፈስ ሁሉ ጌታ ነውና፣ በእነዚያ ወራቶች ተራሮች እንደ ወድፈንና እንደ ኮርማ ያገሳሉ። ኮረብቶችም የእናታቸውን ጡት ጠብተው እንደጠገቡ የበግ ጠቦቶች ይዘላሉ። መላእክትም እንዲሁ በሰማይ በታላቅ ደስታ ፊታቸው ይበራል። በእነዚያ ወራት እርሱ ሕሩይ ጌታ ተነስቷልና፣ ምድርም ትደሰታለች። ጻድቃን በእርሷ ላይ እየተመላለሱ ይኖራሉ የተመረጡትን በውስጧ ያድራሉ። ከነዚያ ወራትም በኋላ ከዚያ ልዩ ልዩ ምስጥራትንና ራአይን ካየሁበት ቦታ በነፋስ ሰረገላ ወደ ምዕራብ በኩል ተወሰድኩ። በዚያም ልዩ ልዩ የሰማይን ምስጥራት ሁሉ ማለትም የብረት ተራራ፣ የነሐስ ተራራ፣ የብር ተራራ፣ የወርቅ ተራራና እና የእርሳስም ተራራ አይኖቼ ተመለከቱ። በዚያን ጊዜም ከእኔ ጋር አብሮኝ ሄድ የነበረውን መልአክ ይህ የምመለከተው ልዩ ልዩ ምስጢር ምንድን ነው ስል ጠየቁት። ይህም መልአክ እልህ የተመለከትካቸው በምድር ላይ ለሚታዘዘውም ወይም ለሚገለጸው ኃይል ሁሉ ምልክት ናቸው አለኝ። ዳግመኛም የሰላም መልአክ የመናፍስት ጌታ የሰወረውን ህቡ ወይም ስውር ምስጢር እስኪገልጽልህ ድረስ ለትንሽ ጊዜና ለጥቂት ሰዓት ታገስ አለኝ። ከዚህም በኋላ እሊህ በአይነ ያየሃቸው የብርትና የናስ የወርቅና የብር የአረር ወይም የጥይትና የእርሳስ ተራሮች እነዚህ ሁሉ በህሩ ጌታና በክብር ባለቤትን በእሳት ቀልጦ እንደሚጠፋና ሟምቶ እንደሚያልቅ ፈሳሽ ነገሮች ይሆናሉ አለኝ። በተራራ ላይ ከላይ ዝናም ወርዶ መሬቱ እንደሚመጣ ሁሉ እነርሱም እንደዚሁ ከእግሩ በታች ይመንቶ ነው ይቀራሉ። በዚያን ወራት ማንም በምንም ሊድን የማይችልበት ጊዜ ይሆናል። በብር ወይም በወርቅ ሽንገላ ለህይወቱ ዋስትና አያገኝም። የጦር መሳሪያ ለጦር ሜዳ አያገለግልም። ልብሱ ወይም ጌጡ ለሰውነት ክብር ወይም ጌጥ ሊሆን አይችልም። ብርቱና ናሱ ተቀላቅለው ቢሰሩ ኃይል አይኖራቸውም። አረር ወይም እርሳስና ጥይት ለተፈለጉበት ቦታ አይውሉም። እነዚህ ሁሉ እርሱ ህሮይ በመናፍስት ጌታ ፊት ኃይሉን በሚገልጥበት ጊዜ ከሚኖሩበት ምድረ ገጽ ይጠፋሉ ይደመሰሳሉም አለ። ዳግመኛ ሄኖክ ስለ ጌታችንና እና አምላካችን መድኃኒታችን ኢየሱስ ክርስቶስ አባትና ስለ እርሱም እንዲህ አለ። በእነዚያ ወራቶች ወይም ዘመን ለእነዚያ መላእክት በጣም ረጃጅም ገመድ ተሰጣቸውና ያን ይዘው ወደ ሰሜናዊ ምስራቅ በኩል በክንፋቸው እየበረሩ ሄዱ። እኔም ገመዱን ስለምን ይዘው በረው ይሄዳሉ ስል መልአኩን ጠየቅኩት። እርሱም ይላኩ ዘንድ ሄደዋል አለኝ። ዳግመኛም ከእኔ ጋር በባልደረብነት የተሰጠኝ መልአክ እሊህ መልአክ ወይም ስልጣናት ለዘላለሙ በእግዚአብሔር ስም ታምነውና ጸንተው ይኖሩ ዘንድ ስለ ጻድቃን ህብረት፣ የጻድቃንንም አንድነት ይመሰረታሉ አለኝ። ፍቅርን ይጀምራሉ። ደጋጎች ከደጋጎች ደናግል፣ ከደናግል ጋር ይኖራሉ። እኒህም ቦታዎች በሃይማኖት ጸንተው ለሚኖሩ ሰዎች ሁሉ ይሰጣሉ። በእውነተኛውም ስራ ይጸናሉ። ስለዚህም ሊህም መላእክት ወይም ስልጣናት በመሬት ወይም በመቃብር ጥልቅነት ውስጥ ያሉትን ያሉትን ሰዎች በምድረ በዳ ሞተው ያልተቀበሩትን በአውሬዎች ወይም የባህር አሳዎች የበሏቸውን አስታራቂ ክርስቶስ በሚመጣበት ቀን ተነስተው ወደ ሕይወታቸው የሚመለሱ ዘንድ ያስነሳሉ። በእግዚአብሔር ፊት ፈርሶ በስብሶ የሚቀር የለምና በሰማይ የሚኖሩ እነዚህ መላእክት ኃይላትም ሁሉ ይህን ትእዛዝ ተቀበሉ። ቃላቸው አንድ ነው፣ ዕውቀታቸውም አንድ መንፈስ ቅዱስ ነው። ያን ቀዳማዊ ቃል በእውቀት ጎልምሰው ያመሰግኑታል፣ ያከብሩታልም በጥበብ እየተራቀቁና በመንፈስ ቅዱስ እየተቃኙ ከፍ ከፍም ያደርጉታል። የረቂቃን የመላእክት ጌታ አብ ሕሩይ ክርስቶስን በጌትነቱ ዙፋን አስቀመጠው እሱ ከጠፈር በላይ ባለ መንግሥተ ሰማያት የቅዱሳን ሥራቸውን ሁሉ ይመረምራል፣ በመለኮታዊ ሚዛንም መዝኖ ፍርድን ይሰጣል። ስለ ጌትነቱ ክብር ስም በተናገሩት ልዩ ወይም ስውር ነገራቸው ልውል እግዚአብሔር በወሰናት በእውነተኛ ሕጉ ጸንተው የሰሯት ስራቸውንም አውቆ ይፈርድላቸው ዘንድ ፊቱን ቀና ባደረገ ጊዜ ሁሉም በአንድ ቃል ይናገራሉ፣ ፈጽመውም ያመሰግናሉ፣ የእግዚአብሔርንም ስም ያከብራሉ፣ ከፍ ከፍም ያደርጋሉ። እርሱም በሰማያት ያሉ መላእክትንና በልዕልና ያሉ ቅዱሳንን ይጠራል። የእግዚአብሔር ሰራዊት ሱራፌልና ኪሩቤል፣ አጋዝ፣ ኃይላት፣ ስልጣናትንም ሁሉ ይጠራቸዋል። ያመሰግናሉ። በደሴትና በየብስ የሚኖሩ ሰዎች በሃይማኖት እንዲድኑ በሚያደርግም በመንፈስ ቅዱስ ጥበብን በሚገልጥ ትዕግስትን በሚሰጥም ርኅራይን በሚያሳድር እውነትን እንዲፈርዱም በሚያደርግና ፍቅር አንድነትን በሚሰጥ ቸርነትን ለማድረግ በሚያሳስብ በመንፈስ ቅዱስ እየተቃኙ በዚያች ዕለት በአንድ ቃል ያመሰግናሉ። ሁሉም በአንድ ቃል እርሱ እግዚአብሔር ብሩክ ነው ስሙም እስከ ዘላለም ይክበር ይመስገን እያሉ ያመሰግናሉ። ዳግመኛም ሄኖክ እንዲህ አለ፣ እረፍት ወይም እንቅልፍ የሌላቸው በሰማያት ያሉ መላእክት በልዕልናም ያሉ ቅዱሳን ፍጹም ደስታ በሚገኝባት በገነት የሚኖሩ ብሩካን ሁሉ በፍጹም ምስጋና ያመሰግኑታል፣ አለ። የከበረ ስምህን ፈጽሞ በማመስገንና ማክበር የሚገባ ታዕምሮ ያላት ሰውነት ሁሉ የእግዚአብሔር ምሕረቱን ቸርነቱን የበዛ የእግዚአብሔር ቸርነቱና ምሕረቱ የበዛ ነውና፣ ስጋዊት ደማዊት ፍጥረት ሁሉ ከእውቀት የመነጨ ምስጋና ለቅዱስ ስምህ ፈጽማ ታቀርባለች። በእግዚአብሔር ላመኑ ለጻርቃንና ለተመረጡትም ሁሉ ሥራው ያደረገውን ኃይል ገለጠ። ገዢ የሆነ ጌታም ነገሥታቱን፣ አዛዦቹን፣ ልዑላኑን፣ ጽንዋኑን በዚህ ዓለም የሚኖሩ ሰዎችን እንዲህ አድርጎ ሲያዝ ሮይ ወይም ማስታራቂ ክርስቶስን ማወቅ የምትፈልጉ ከሆነስ አይኖቻችሁን ግለጡ፣ ስልጣናችሁንም እወቁ አለ። እግዚአብሔር ወልድም በጌትነቱ ዙፋን ተቀመጠ። እውነተኛ የባህሪ ክብሩም በእሱ ተገለጠ። ካፉ የሚወጣውም ነገር ኃጣንንና በደለኞችን ያስወግዳል እነርሱም ከፊቱ ይጠፋሉ። በዚያችም ዕለት ነገሥታቱ፣ ልዑላኑ፣ የከበሩና የጸኑ ይህችንም ዓለም የሚገዟት ሰዎችም ሁሉ በተጠንቀቅ ይቆማሉ። በጌትነቱ ዙፋንም ተቀምጦ ያዩታል ያውቁታልም። እውነትም ይገለጻል። ሁሉንም ነገር ይቆጣጠራል። በፊቱ ዋዛ ፈዛዛ ወይም ከንቱ ነገር የሚናገር አይኖርም። ሴት ልጅ የመውለጃዋ ጊዜ ደርሶ በምጥ እንደተያዘችና ሕፃኑ ከማህፀኗ ሊወጣ በመጣ ጊዜ መውለዱ መውለዱ እንዲያስጨንቃት እና ለመውለድም እንደምትጨነቅ እነርሱንም መከራ ያስጨንቃቸዋል። እኩሌቶቹ ሀጣን እኩሌቶቹን ሀጣንን አንተው አይተው ይደነግጣሉ፣ አንገታቸውንም ይደፋሉ። ከድንግል የተወለደው ንጉሥ ክርስቶስ በጌትነቱ ዙፋን ተቀምጦ ባዩትም ጊዜ ያፍራሉ። መከራውም አስጨንቆ ይይዛቸዋል። የሚታየውንና የማይታየውን የሚገዛ ክርስቶስን ይህችን ዓለም የሚገዙ ነገሥታት ኃያላን ፈጽሞ ያመሰግኗታል። የአዳም ልጅ ክርስቶስ ከዚያ በፊት ቀድሞ በስጋ አልተገለጠም ነበርና አብ በሰራዊቱ መላእክት ፊት ስጋን ለመልበስ አዘጋጀው፣ ለወዳጆቹም ገለጠው። የተመረጡ ቅዱሳን ማህበር ወይም ጉባኤ ይሰፋል። ወዳጆቹ ጻድቃንም ሁሉ በዚያች ቀን በፊቱ ይቆማሉ። ከፍ ከፍ ያሉ ነገስታቱም፣ የከበሩ ሹማምንቱም፣ ይህችን ዓለም የሚገዟትም ሰዎች ሁሉ በሰው ፊት በግንባራቸው ወድቀው ይሰግዳሉ። ያን የአዳም ልጅ ክርስቶስንም ተስፋ ያደርጉታል፣ ይማልዱታልም፣ ከእርሱም ዘንድ ይቅርታን ይለምናሉ። ዳሩ ግን የመላእክት ጌታቸው ከፊቱ ወጥተው የሄዱ ዘንድ ያቻኩላቸዋል። እነርሱም ሐፍረትን ይከናነባሉ። ፊታቸውን በጥቁረት ላይ ጥቁረትን ይጨምራል። በልጆቹ ጻድቃንንና በመረጣቸውም ደጋጎች ላይ በደል በፈጸሙባቸው ሰዎች ላይ ፍዳን ያመጣባቸው ዘንድ ለመቅሰፍት የታዘዙ መላእክትን ይልካቸዋል። ለወደዳቸው ጻድቃን አርአያ ይሆናሉ። የእግዚአብሔር ቁጣ በእነርሱ ላይ ትጸናለችና የመላእክት ሾተሉም በደማቸው ትሰክራለች ወይም ትነከራለች። ወዳጆቹ በእነሱ ጥፋት ደስ ይላቸዋል። ጻድቃንና የተመረጡ ወዳጆቹ ግን በዚያች ቀን ይድናሉ፤ የኃጢአተኞችንና የበደለኞችን ፊትም አያዩም። ከእንግዲህ ወዲህ የእግዚአብሔር መንግሥት በእነሱ ላይ ይሰፍናል፣ አድሮባቸውም ይኖራል። ከዚያ ከአዳም ልጅ ከክርስቶስ ጋር በደስታ ይኖራሉ፣ ከመከራውም ሁሉ ያርፋሉ፣ ለዘላለሙም ይከብራሉ። የመልአኩ የቅዱስ ራጉኤል ጸሎቱና በረከቱ በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። አቤቱ ጌታችን እና አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የዳያይቱን አነስተኛ መባ እንደተቀበል ለሁል ጊዜ የሚያገለግሉ አይላፍ መላእክትን እያሳሰብን በችግራችን ጊዜ የምናቀርብልህን ምስጋና ተቀበል። ቅዱሳን ነቢያት፣ የወንጌል ሰባኪያነ ሐዋርያት ሰማዕታትና ጻድቃን ትጉሃን መላእክትና ፍጹም አንደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብባትን ይህችን የጉባኤ ቦታ አባርኩ። ይህን መጽሐፍ ወረቀቱን አዘጋጅቶ ብራና ደምጾ ብዕር ቀርጾ የጻፈውና ያጻፈውን ወይም በማኅተም ያሳተመውን ከግዕዝ ወደ አማርኛም የተረጎመውን ቃለ ንባቡንም በእርጋታ መንፈስና በተመስጦ ሕሊና የሰማውን ያደመጠውንም በደለኛ እና ሁሉን በአማላጅነቷ የምታስምር በጌታችን እና በአምላካችን በመድኃኒታችን በኢየሱስ ክርስቶስ እናቱ በድንግል ማርያም ጸሎት ጌታችን እና አምላካችን መድኃኒታችን ኢየሱስ ክርስቶስ አገራችን ኢትዮጵያ ሕዝበ ክርስቲያንን ሁሉ በቸርነቱ ይጎብኝን። የመልአኩ የቅዱስ ራጉኤል ረዴትና በረከት በሁላችን ለዘላለሙ አድሮ ይኑር። አሜን። አቡነ ዘበሰማያት